የመጀመሪያ እና አዎ በስተ መጨረሻ እንግዲህ ቦቼ ሊያገባ ነው። በስተ መጨረሻ ቦቼ የግምጃየን ፍቅር ጥያቄ ተቀብሏል። ይህ ነገር እውነት ነው አይደለም የሚለውን የሆነ ፈቶ ላሳያችሁና መለስ እንላለን። ይሄ የምትመለከቱትን ፎቶ ቦቼ ኢንስታግራም አካውንት ላይ ወይም ግምጃ ኢንስታግራም አካውንት ላይ ተለቆ ነው ማለት ነው ያገኘሁት። እንግዲህ ይሄም ብቻ አይደለም ላይቭ ላይ ሁላችሁም እንደሰማችሁት ቦቼና ግምጃ ፍቅራቸውን ሲገላለጹ ነበረ። እሱን ከቪዲዮ መጨረሻ አሁን አስቀምጥላችኋለሁኝ እስከ መጨረሻው ተከታተሉት ማለት ነው። ከዛ በፊት ግን ይሄ ነገር እውነት ነው አይደለም የሚለውን እርግጠኛ ለመሆን ያክል የላይቭ ቆይታቸውን ላሰማችሁና መጨረሻ ላይ ደግሞ ያሉ ፎቶዎችና ሌሎች የመጀመሪያ የመጀመሪያና የመጀመሪያ ጥያቄ ታፈቅረኛለሽ? አዎ አፈቅረኛለሁ። አንተስ ታፈቅረኛለህ? አሹ አለ። አባ ኮስተር አለ። እንዴት ነው የምናደርገው? በህይወት ዘመኑ ሲኖር ይወለዳል፣ ያድጋል፣ አድጉም ደግሞ ፍቅር ይጀምራል። እንዳጋጣሚ ሆኖ ምወዳትን ልጅ አግኝቼ አንቺን ፈጣሪ ጥሩልኛልና አፍቅርሻለሁ፣ የኔ እናት፣ ወይ የኔ ልዕልት፣ የኔ ቆንጆ። ሰዎች ምንም ሊሉ ይችላሉ። ብዙ ነገር ሊወራ ይችላል። ልቢ ውስጥ ያለሽ ፍቅር ግን ትልቅ ነው እና ግን

እንግዲህ ቪዲዮ የተመለከታችሁትን ይመስል ነበር ማለት ነው። በስተመጨረሻ እንግዲህ ቦቼ የመረጠ ይመስላል ማለት ነው። እንግዲህ ለቦቼ አፍቃሪዎች መጽናናትን ተመኙላቸው ማለት ነው። ለነ ሄቡ እንዲሁም ለነ ሄርሜላ፣ ለነ ጀሪ እንግዲህ መጽናናትን እየተመኛችሁ ኮሜንት ላይ ያስቀምጡላችሁ። እንዲሁም የእናንተን ማስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ይሄ ነገር እውነት ነው አይደለም የሚለውን ደግሞ ሞር ማወቅ ከፈለጋችሁ ኢንስታግራም ላይ ገብታችሁ የቦቼንና የግምጃን የኢንስታግራም አካውንት ቸክ ብታደርጉት እውነት ነው አይደለም የሚለውን መረዳት ትችላል ትችላላችሁ ማለት ነው አሁን ደግሞ እንግዲህ ሙሉ የላይቡን ቆይታ አስቀምጥላችኋለሁኝ እስከ መጨረሻው ቪዲዮን በማየት እንዲሁም ላይክ በማድረግ ኢንጆይ እንድታደርጉ ጋብዛችኋለሁ ማለት ነው ሀቬን ናይስ ደይ የኔ እናት ወይ የኔ ልዕልት ወይ የኔ ቆንጆ ወይ ሰዎች ምንም ሊሉ ይችላሉ ብዙ ነገር ቢወራ ይችላል። እኔ ልብ ውስጥ ያለሽ ፍቅር ግን ትልቅ ነው እና እንጂ አፍቅርሻለሁ። እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው ይባላል። አሁን ተመለሰላችሁ አሁን ተመለሰላችሁ፣ ጋይስ ጥያቄያችሁ ተመለሰ።